አሰላሙ አሌይኩም ወረህመቱላይ ወበረካቱ። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው። ውድ እህት ወንድሞቼ፣ ቪዲዮዎችን ክሊክ አድርጋችሁ ከገባችሁ ጊዜውን ለእስላማዊ ትምህርት በመስጠቶ አላህ አስማኑ ታዓላ እንዳለው ባራዬ ለብቻው ሲያስታውሰኝ ለብቻዬ አስታውሰዋለሁ፣ በቡድን ካስታወሰኝ ከሱ በተሻለ ቡድን ውስጥ አስታውሰዋለሁ ብሎ ቃል ገብቶለናል። አላህ የተሻለ ቡድን ውስጥ የዛሬ ቪዲዮ በምታኙበት ሰዓት የሆነ የተጫጫናችሁ ነገር ያለ ያህል ማውራትና መተንፈስ እስኪያስቸግራችሁ ትንፋሽ ካጠራችሁ ወይም ሌሎችም የሸይጣን ውስበሳዎች ካስቸገራችሁ አትጨነቁ። መፍትሄው ቀላል ነው። በእነዚህ መንገዶች በአላ ፍቃድ ሰላማዊ እንቅልፍ ያገኛሉ። አንደኛ፣ ኡዱ አርጎ መተኛት። ኡዱ አርጎ መተኛት ደግሞ ከሸይጣን ውስበሳ ለመራቅ ብቻ ሳይሆን መላይኮች ከኡዱ ጋር ከሚተኛ ሰው ጋር አብረው ይቆያሉ። እናም አላኩይ እንደዚ ዓይነት መርያቶን በንፅእና ተኝቷልና ይቅር በለው ይላሉ። ኢብኑ ሀባን ዘግበውታል። ሁለተኛ ወደ አልጋችን ከመግባታችን በፊት ብርድልብሱን አንስተ አንስተ ሶስት ጊዜ ቢስሚላ ብስሚላ እያልን ማራገፍ፣ ከዛ ወደ አልጋችን ገብተን ሁለቱንም እጆቻችን ወደ አፋችን አስጠግተን አስጠግተን አልሀምዱን ቁልዋላዊ ሃድን ቁል አዑዙ ብረቢን ፈለጥ ቁላ ሶስቱንም ሶስት ሶስት ጊዜ ቀርተን እጃችን ላይ ትፍ ትፍ ብለን ትንፋሻችንን ከፊታችንን ጀምርና ሙሉ ሰውነታችን መደባበስ፣ ከዛም አያተል ኩርሲን መቅራት። የአያተል ኩርሲን ጥቅም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ይህንን ከፈፀማችሁ ካላህ ሱብሓነሁ ወተዓላ የተላከ ጠባቂ ከእናንተ አይነጠልም፣ እስከምናውቁ ድረስም ሸይጣን አይቀርባችሁም። በተቻለ መጠን ሁላችንም በቃላችን ልንይዘው የሚገባ ነገር ነው። ሶስተኛ ይህን ዱአ ማለት አላሁማ ቢስሚካ አሙቱዋ አህያ አላሁይ ባንተ ስም ውጪ ባንተ ስም እነሳለው ማለት ነው። አራተኛና የመጨረሻው በቀኝ በኩል መተኛት። በእስልምና በቀኝ በኩል መተኛት እንደ ሱናና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተግባር ስለሆነ ይመከራል። ይህ አተኛኘት ለስጋዊ እና ለመንፈሳዊ ደህንነት ጠቃሚ ነው። በኢስላማዊ አደብ የመተኛ መንገዶች ብዙ ናቸው፣ ግን ለእናንተ በሚቀልና ግልጽ በሆነ መልኩ ነው ያቀረብኩላችሁ። ብዙዎቹ በዚህ አይነት አተያኘት ሰላማዊ እንቅልፍ አግኝተዋል። ቪዲዮው ከተመቻቹ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በኋላም ጠቃሚ ኢስላማዊ ትምህርቶችን በተከታታይ ያገኙበታል። አላህ ኢስላማዊ እውቀትን ይጨምርልን።